አሰላሙ አለይኩም ራህመቱላሂ ወበረካቱሁ ውድና እየተከበራችሁ የኔ ቤተሰቦች፣ አቤት ተውፊቅ፣ አቤት ተውፊቅ፣ አቤት ተውፊቅ እንዲወጣ ህውጣ እንጀራ ህውጣ እንተርጃ አለ ይጠብቅህ ፈጣሪ ይጠብቃችሁ። የምር የእኛን ህግ ተብዬዎች ማለት ነው፣ የኛን ፖሊስ ተብዬዎች እንግዲህ፣ የምር ይዘገነናል የሚሰሩት ስራ። አንተ ህግ ሀገር አስከባሪ ህዝብ ጠባቂ የህዝብን ባባሽ ነኝ የሚል የደንብ ልብስ ለባሹ ሁላ እንግዲህ የሚሰራውን ስራ ሀገራችን ላይ ፈጣሪ ይስጣቸው የስራቸውን የምር ላይላቸው። እንግዲህ ተመልከቱ፣ በጉቦ በሙስና ሰው በመግደል የተጨማለቁ አስባችሁታል? እንዲህ ነው ነገሩ። ምንም የትምህርት ደረጃ የሌለውን ምንም ነገር ውጤት፣ ፈተና እንትን የሌለውን ይሄኛው ፖሊስ ለሽክርና ለማዘዝ፣ ለመግደል ሰው ለመግደል፣ ገንዘብ ለመቀማት እንዲመቸው ፖሊስ አርጎ ተስሩ የእሱ ታዛዥ አርጎ ማድረግ ያሰጠዋል። አመት በአመት የአመት ተሸላሚ እያለ ሽልማት ያስጨምርለታል። የአመት ተጨማሪ እያለ የአመት ጎበዝ ፖሊስ ጎበዝ ስራውን የተወጣ እያለ ሽልማት ያስጨምርለታል። እሱ ግን ስራው ምንድ ነው? ጫካ ለጫካ እየሄደ ሚስኪኖቹን፣ ድሀዎቹን ገንዘባቸውን እየገፈፈ የሚሞቱትን እየገደለ ሬሳ እየጣለለት ነው። የጉርጉር ማለት ነው ። ነገሩ እንዲህ ነው። አቡሽን ማገስ ላይ አቡሽ ላይ ተባባሪው የእነ ተውፊቅ ተባባሪ ተብሎ የተሰጠ ፖሊስ ነው፣ የህግ አካል ተብሎ ማለት ነው። ህጉን ቁንጦት ያርግለትና እነዚህ ኞቹ ልናገኘው ነው ስሉ ሲቀርቡ እሱ መረጃውን እያሾለከ ብሩን ተደራድሮ ብሩን ተቀብሎ ሁለታቸው ፖሊሶች ብር ተቀብለው እንግዲህ ተነዛ ሁኖ ነው፣ እኒህ ጋር አብረናለን ይላሉ። መረጃውን እያጠፉ የተውፊቅ መረጃ እያጠፉ ልጁን እያሸሹ ይጫወቱበታል። ተውፊቅ ጎበዙ እንግዲህ ሲያጣራ ነገሩን እርግጠኝነት የህግ አካል እንዳልሆነ የህግ አካል ነ ብሎ ውስጡ እንደሚጠቀምበት ሲያቅ ዋናው ነው አዛዡ ነው ያንተ ነው ብሎ ታማኝ ነው አምነዋለሁ ብሎ ህዶ ነገረው። ያው ተግረ ጨረጨም ፖሊስ እያጣቆርክ እንዲህ እያረክ የመንግስት ሰራተኛ አገር ጠባቂ የህዝብን እምባ ጠራጊ ያለ ጥረገውና እንዲህ ያለም ጠረጋ የለ። ይሄኛው ነጭ ነጭ ግንባሩን አፍጡም ያለው ተባባሪ ትሆንክ ለራስህ ኦኬ። አዚያ አንተም ተባባሪ ትሆንክ ናንህር ናንህር ላምስት ደቂቃ ጊዜ ስጠኝ አለ እና ይዞ ተዴ ያው በኮምፒውተር ላይ ሲያዩ ካሜራ እስኪ ዲብቅ ካሜራ አጥምዶ ነው የሄደው። ግዛው ወንጀለኛቸው ጋር እንዲቸካቸኩ ልገልህ ነው ሲል ያኛው ልጅ ምን ሲል ሲያዘቃየው እስኪ ይሄን የኔ አለቃ ምን ሚስቱን እንኳን የማይጠብቅ ነገር እዩ። በጣም ያሳዝናል ይኖር የዋንዮው ሚስት የትንሹ ፍቅረኛ ነበረች፣ ሚስት ነበረች። አስባችሁታል። ከዛ ምክንያቱ ባልታወቀ ነገር ምንም አይታወቅም። እንግዲህ ገና ሀቁ አልወጣም። ይሄኛውን ታገባለች፣ ዋንዮውን ማለት ነው። ዋንዮውን አግብታ ጥያቄ ስትጠየቅ የራቁት ፎቶ ይዞብኝ እለቅብሻለሁ ለቤተሰብሽ አሳይብሻለሁ እያሌ ነው ትላለች። የሀብታም ልጅ ናት። ገንዘቧን ሊበሉ ነው መሰል የተደራደሯት ሁለቱም በውሩ የሚጫወቱባት ማለት ነው። ያንን ይሄኛውን ታገባለች። ያኛው የፊተኛው ባሏ ተብዬው ደግሞ ይሰርቃታል። ከዚያ ኮሚ ኮሚ ካሜራ ላይ ሲለፈልፍ ይሄኛው ሚስቱን ያልጠበቀ ሚስቱን ያላዲያን እሱ ብትፈልግን ምን በቃ ምንም አይለዋለሁ። በስዲ ያሁላ በኮምፒውተር ታ ያው ለሰው ይምስል ነው። በነገራችን ላይ ውስጣቸው ውስጥ ነው ለካ እነሱ ሀዲ ሀዲ ተጋፈጠ እዛ ያው ክመት አለሁም ማለት ተጨረጨረ በእንክሻ ዘልዝሎ ጣለው። ተውፊቅ በመሀል ገብቶ ገለገለ። ያኛውም ወደ እስር ቤት ይሄድ ተብሎ ለእስር ቤት ይሰጣል ተብሎ ቢሰጥ ወስዶ ጫካ ጎረምሶቹን ወንበዴዎቹን የምታው ጫካ ወንበዴዎቹን ጎረምሶቹን አሸክፎ እዛ ሳስሮ ሶስት ቀን እዚያ ያሳድረዋል። እህሉ ሀሳይል ማለት ነው ጫካ ግን ዲገራ ስሎ ተዛ። ሚስቲቱን ደግሞ በየጊዜው እየተነሳ ሲቀጠቅጣት በር እየዘጋ ቆልፎ ተውስጥ ማለት ነው። የሆነ ጎረቢ ለተውፊቅ ስደውልለትና ተውፊቅ ይሄዳል። ተውፊቅ እዛ ሲደርስ ይቀጠቅጣታል እያስለፈለፋት እያስጨዋት፣ በግድ በመከራ ተውፊቅ ያንብራ አስከፍቶ ገባ። ከዛን ቆዩ ዘዋዲያ ናት። ከዛ ውጣኔ ልጠይቃታልና ሲጠይቃት በዛም ማላ በዝህም የፊት ባሌያ ነበረ። ከዛ እሱ ጋር በምኑም በሙኑም በመሸታውም ሆነ በመጠጡም በሆነ ስቃይ ሁሉ አለመቼ ሲል ተሱ ወጣሁ። የራውት ቪዲዮ ይዞብኝ ነበር። በሱ እያስፈራራኝ ነው አሁን ደግሞ ባልሽ እንገልልሻለሁ እያለ እኔ ደግሞ ይሄን እንወደዋለሁ፣ ይሄ እሱ ማጣት አልፈልግም፣ ህይወቴ ነው። በእሱ እያስፈራራኝ ነው፣ ወይ እሱ እንገልዋለሁ፣ እንደገና ቪዲዮሽን በሚዲያ ላይ ለቀዋለሁ ስላለኝ ነው፣ እሱ ጋር የሆንኩት አይደለም። ኦኬ፣ ተረጋጋና ነግርሃለሁ ሲለው ከዚህ ቤት ይዘህልኝ እውጣ፣ ተውፊቅ እዚህ ቤት እንዲያላገኝሽ ደግሜ እዚህ ቤት እንዲያላገኝሽ ብሎ ውልቅ ብሎ ሄደ። ወልቆ ሲሄድ ተውፊቅ ጎበዝ ነው መቼም ተውላናት የወለደች እሷን ጥሏት ውልቅ ብሎ ተኋላ ሲከታተለው ሲከታተለው ሲከታተለው ሰተት ብሎ እዛ ጫካ ሲገባ እሱም ገባ፣ ያም ገባ። ካሜራውን አጥምዶ ዝም አለ። ሲያየው ሄደ። አዲፍረትህ ሚስቴ ጋር ስትጋዴም ሲለው፣ ያኛው የፍጥይ ታስሯል። ያም ጎበዝ ነው። አንተም እኮ አለህበት ስትለፈልፍ ነበር እንዴ። ይሄን አርገው ግዴለው እሚበለው ስትለኝ ያስገደልከኝ ፖሊሱን ማነህ? እኔ አንተ ግዴለኝ ያልከውን የገደልኩት ፖሊሱን ምን የገደሉትን ሁላ ልፍለፋ የሚበሉትን የተቀራመቱትን ሁላ እየቀጠቀጠው ያኛው እንደዚህ እያደረክ አንተ አይደለም አለህበት። አንተም ግዴለኝ አገለኝማ ትፈራለህ፣ አገለኝማ ስራህን ስለምታውቅ አንተ ደግሞ የቁም ሞት ሞተሃል አለ። ይሄ ሁላ መረጃ ይሰበስባል። ይኸኛው አጥሙዱ ባልታየበት ቦታ ተሸሽጎ ማለት ነው። እንግዲህ ካሜራ ያዘው ነገር ጉር ነው። ከዛ ብሩ ነው የታረከው፣ ታቡሽ ላቡሽ ባቡሽ ላይ የተከፈለውን ብሩ የታረከው። ስለ ኋላቅ የፈለኩትን በልቸ ጠጥጭ ፈካ ብዬበታለሁ። ኋላቅ ማ እየመጣው ማለት ከዛ፣ ትጨቃጨቁ እኔ እናንተ ንስማማ ተውፊቅን እንግዲህ ያቡሽን ስራ ንስራ እራችን እንቀበል። ያ ታልሆነ ግን የፈለግከውን አድርገው፣ ግድ የለኛ ነው። ብርም የለ ምንም የለ ተውፊቅን እንግዲህ። የዚ ምነት ራሱ ግንባሩን ብለ ትገለው ቡዲን ተማፍጠት ይሻልህ ነበር። ዝም ያልኩህ ታውቄ ነው። ካሜራ የያዘ ሰው እኔ ግንባሩን ብዬ ምገልን ል መስለው ቂል እኮ አይደለም። በካሜራና በመረጃ የሚሄድ ሰው ግንባሩን ምለው እኔ ቂል ነኝ ሁላ ሰማለች ተውፍቄ ማለት ነው አለው። ከዛ ሲቀጠቅጠው ሲያስለፈልፈው የሰሩትን ምናላሉትን አረ ምናላይ የገደሉትን ሰው ሁላ ሲለፈልፉ ሲለፈልፉ የምር በጣም ያሳዝናል። በጣም በጣም

ምን ይገባሃል? አላለ አፉን ኩት ሆኖ ምን ቢል መጠመጥ ማጦል ያ ቢል ቢር መጠመጥ ነው። ተውፊቅ ለካሰ አንተኝ ይላል። አንተ ለቀጣልህ ጉዴን አታውጠው፣ ወደፊት አስተካክላለሁ። ህዝብ ማስተዳደር ሰው ስሜን አትስበረው። እንዲህ ያለ ምን አስተዳደር የለም አለ ይላችሁ። የምር ሀገራችንን ኡነት ማላዋን ስላስጠፋችኋት፣ ኢትዮጵያን እንዲህ ስላረጋችኋት ትልቁ ጌታ ይፋረዳችሁ። ሌላ ምን ይባላል? ትልቁ ይፈራ። ያሁን ትውልዶች አትጠቀሙ። ግን ደግሞ ስንት ጀግኖች አሉ ደግሞ ስንት ጀግኖች አሉ ደሞ እንደነ ሉሌ ያሉ እንደነ አቤል ያሉ እንደነ ዘላለም ያሉ ጀግኖች፣ እንደነ ቡሩክ ያሉ ጀግኖች ደሞ ተልቀውባታል። በብር እየተሸጡ ህይወታቸውን የሚሰጡ ማለት ነው። ስንቱ ስንቶቹ እነዚህ እነዚህ ደሞ አሉባት። መካከል በእናንተ እናንተ ልቅም ግን ማርጉ ነው በሳት አቃጥሮ እኒህ ነበር ፖሊስ ማሰልጠን ይምር እሺ። በኋላ ደሞ ባይቀየሩ ማለት ነው እንዴት አንድ አገር ጠባቂ ፖሊስ ተብሎ እንዴት እንዴት ጓደኛውን ይገላል? እንዴት ጓደኛውን ይሸጠዋል? እንዴት ህዝብን ይበዘብዛሉ? ህዝብን ትበዘብዛለህ አንተ ብሎ ፖሊስ ደሞ ተወራዳ ብሎ ያን ሩና በላውሱም ሁለቱንም እንደ ያዘው ያኛው ዛኛው ላይ ሲሯሯጥ ያኛው ደሞ ሊያመልጥ እንደ ታሰረ ፈጥረክ ሲል እዛኛው ላይ ጅቤ እሱን ልክክ አድርጎ የደበደበው መስሎ በጉሽም በእርግጫ ብሎ የፈለክ በት ኪድ ወንድ ይልሃል በል አዲስ አበባ ላይ ጉዲን ሰውጣው ታገኘዋለህ። ለምን አይ ትመጣለህ አንተ ችግር የለም ብሎ ትቶት ያን የታሰረውን መኪና አስገብቶ ይሄኛውን ፈለጋ ሄዷል። ያምሮ ይሮጣል። የነብ ሰደሙን ይሩጥ እንጂ እሱ ጂፒኤስ ስለው ላይ አርጎ ቦታ ላይ እኔ እዚህ ልጅ ማላህ። ይጠብቃቸው ይምርን እንጃ። በጣም ነው ምሳሳላቸው። ፈጣሪ ይጠብቃችሁ። እንደ እናንተ ሁሉም ሰው ቢነሳ ግን አገራችን ነጻ ትወጣ ነበር በእርግጠኝነት። እንደ ሰዎቹ ሀገር ተከበር ነበር፣ ሀገራችን ተሌባ፣ ተገፋፊ፣ ተዱርዬ ግን ሀዲያ ምን ይደረጋል? በዝተዋል፣ አልተዘለቁም። የመንግስት ሰራተኛውም ሌባ ወንጀለኛ፣ ግለሰቡም ሌባ ወንጀለኛ፣ ስንቱ ይዘለቃል ጎበዝ። ህግ ሲያግዝ ነበር እኮ እኔ ልጅ ሲለፉ፣ ህግ ሲያግዛቸው ነበር፣ የህግ አካል ሲረዳያቸው ነበር። ከላይ ያለሁ አለሁ አለሁ እያለ አብሮ እያበጨቀ አብሮ እያበጨበጨ ውስጡን ገንዘብ ነው የሚፈልገው። ጭራሽ በየትኛው ሊሞዚ ነው እንግዲያ ቤተሰብ መመረው ብሎ ርፍ አለ። በየትኛው ሊሞዚ ነው እንግዲያ በተሰብ መመራው ይሉታል። ብቻ ውላይ ከባድ ነው። ሸር ላይክ እያደርጋቸው የምር ይሄ ልጅ አበረታቱት። የምሬን ነው።